ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ በቴሌግራም በዋሳብ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን እያስተማርን እንገኛለን ሰላም ሰላም እንዴት ናችሁ በያላችሁ በሰላማችሁ ይብዛ እንግዲህ ደግሞ ዛሬ ፓርት ዋንን የቃላት ምስረታ የሚለውን የላችሁ መጥቻለሁ ለምንድነው እንግዲህ ከሀ ጀምረን እስከ ፓ ያሉ ፊደሎችን በመጠቀም ቃላት እንመሰረታለን። እነዚህ ቃላቶችን በማንበብ እና በመረዳት እንዴት አድርገን ትርጉም ያለው አረፍተ ነገር ወይም ደግሞ ትርጉም ያለው ቃል እንመሰረታለን የሚለውን በደንብ አድርገን እያየነ እንሄዳለን ማለት ነው። ሰላም ሰላም፣ እንዴት ናችሁ? ወያላችሁ በሰላማችሁ ይብዛ። እንግዲህ ዛሬ ደግሞ ፓርት ዋን ክፍል አንድን ን እየላችሁ መጥቻለሁኝ የቃላት ምስረታ የሚለውን ማለት ነው። ምንድነው እነዚህ ከሀ እስከ ፐ የሚደርሱ ፊደሎችን በመጠቀም ቃላት እንዴት እንመሰርታለን የሚለውን ዛሬ በክፍል አንድ እንማራለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ይሰቡኑ ምክንያቱም የምንለቃችሁ ቪዲዮ ቀታ ሊወርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥን ስልክ በመደወል ቀጥታ ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እንግዲህ ምንድነው ዛሬ በሃና ካላይ እንግዲህ እንደምታዩት በአጻቁት ላይ በዲስክሪፕሽኑ ወይም ደግሞ በሃና በሀ ቤተሰቦች የተመሰረቱ ቃሎች ይላል። እንግዲህ እነዚህ ቃሎች በሃና በሀ ቤተሰቦች የተመሰረቱ ቃሎች። በሃና በሃ ቤተሰቦች ማለት ሃንና፣ ለምሳሌ የሃ ቤተሰብ የሆነ ማናለ ሁ አለ ሂ፣ ሀ፣ ሄ እያለ እስከ ሆ ያሉ ቤተሰቦቹ በነሱ የተመሰረቱ ቃሎችን እናያለን ማለት ነው። እንግዲህ ለምሳሌ ብናይ ለምሳሌ በሃ የተመሰረተ ቃል ማናለ ዝ ላይ እሺ። ሀ ሳ ብ ሀ ሳ ብ ሀሳብ ሀሳብ በጣም አሪፍ እንግዲህ እንደምታዩት በሀን የተመሰረተው አሁን ለምሳሌ መጀመሪያው ሃን መሰረት አድርገን ነው ሀሳብ የሚለውን ትርጉም ያለው ቃል መሰረት ነው እንዲሁም እዚህ ደግሞ ሀቅ ቅ ሀቅ ሀቅ በጣም አሪፍ የኛው ደግሞ ሀብት ሀብት ሀብት ሀብት ሀብት በጣም አሪፍ እሺ እኛ ሄደ ሄደ ሄደ ሄደ በጣም አለ ምን ይቺ ማን ሄ የሀ ቤተሰብ ነች እንግዲህ በሀና በሀ ቤተሰቦች የሚጻፉ ወይ ጆኖ የሚጻፉ ቃሎች ስላል ሄነች ሄደ የሚል ትርጉም ያለው ቃል መስርቶልናል እሺ የእኛው ደግሞ ሁለት ሁለት ሁለት ሁለት እንግዲህ ሁ የሀ ቤተሰብ ነች ስለዚህ በሀና በሀ ቤተሰቦች በሚለው ያሟላልናል ማለት ነው። እሺ ሁለት የሚል ትርጉም ያለው ቃል ሰጥቶናል። እሺ የእኛው ደግሞ ሀብታሙ፣ ሀብታሙ፣ ሀብታሙ፣ ሀብታሙ። በጣም አሪፍ። የኛው ደግሞ ሀያት፣ ሀያት፣ ሀያት። በጣም አሪፍ። የኛው ደግሞ ሀይሉ፣ ሀይሉ፣ ሀይሉ፣ ሀይሉ። በጣም አሪፍ። የኛው ደግሞ ሂሳብ፣ ሂሳብ፣ ሂሳብ ሂሳብ በጣም አሪፍ። እሺ ሀዲያ ሀዲያ ሀዲያ አሪፍ። ሀበሻ ሀበሻ ሀበሻ ሀበሻ በጣም አሪፍ። የእኛ ሀይቅ ሀይቅ በጣም አሪፍ። እሺ ወደ ቀጣዩ ስናልፍ ደግሞ በለ እና በለ ቤተሰቦች የተመሰረቱ ቃሎች አሁን ይሄን ደግሞ ለእን እና በለ ቤተሰቡ ለምሳሌ የለ ቤተሰብ እንላቸው። ለ ሉ ሊ ላ ሌ እያለ እስከ ሎው የሚደርሱ የለ ቤተሰቦች በእነሱና በለ ቤተሰብ በላይ የተመሰረቱ ቃሎችን እናያለን ማለት ነው። ለምሳሌ እሺ፣ ለወጠ። እሺ፣ ያው ለን መሰረት በማድረግ ለወጠ ለወጠ ለወጠ የሚል ትርጉም ያለው ቃል አግኝተናል። እሺ፣ ለቀቀ ለቀቀ ለቀቀ። በጣም አሪፍ። ለመደ ለመደ ለመደ። አሪፍ። ሌባ ሌባ ሌባ። በጣም አሪፍ። አሁን ይኸውልህ እንግዲህ ለቤተሰብ ነች። በእነሱ ኪምሎ ምንላትም? አሁን የለቤተሰብ ስለሆነ በቤተሰቦች እና በለና በለቤተሰብ የተመሰረተ ቃል ስለሆነ ያካትትልናል። እሺ ኪኛዋ ሎሚ ሎሚ ሎሚ። አሪፍ። ለገሰ ለገሰ ለገሰ። በጣም አሪፍ። ለማ ለማ ለማ። አሪፍ

በመና በመ ቤተሰቦች የተመሰረቱ ቃሎች አሁንም መን እና የመን ቤተሰቦች መሰረት ያደረገ ቃሎችን በመጠቀም እነዚህ ፊደሎችን በመጠቀም እነዚህ ቃሎችን እንመሰርታለን ማለት ነው። ለምሳሌ መጣ መን መሰረት በማድረግ ለምሳሌ መጣ መጣ የሚል ትርጉም ያለው ቃል ሰጥቶናል። እሺ መሸጥ መሸጥ መሸጥ እሺ። ማሰብ ማሰብ ማሰብ አሪፍ እህ ሞላ ሞላ ሞላ ሞላ እሺ መጠጠ መጠጠ መጠጠ በጣም አሪፍ እሺ ሙሽራ ሙሽራ ሙሽራ ሙሽራ እሺ መከረ መከረ መከረ አሪፍ መኪና መኪና መኪና እሺ